የጠምባሮ ልማት ማህበር የልዩ ወረዳውን መዋቅር ተከትሎ በባለፈው ዓመት ግንቦት ወር ላይ የተመሰረተ ልማት ማህበር ነው። የማህበሩን አባላት የማፍራትና በሀብት የማጠናከር ዓላማ ያደረገ ቅርንጫፍ ጽህፈት ቤቶችን ተወላጆች ባሉባቸው ቦታዎች የመክፈትና የማደራጀት ስራም እየተሰራ ይገኛል። በዚሁ መሰረት በዱራሜ ከተማና አካባቢዋ ከሚገኙ ተወላጆችና የልማት አጋሮች ጋር በዱራሜ ከተማ ውይይት ተደርጓል። የልማት ማህበሩን በባለፈው ዓመት በማቋቋም የቦርድ አባላትን በማደራጀትና ስትራቴጂክ እቅድ በማዘጋጀት የተለያዩ ስራዎች እየተሰሩ እንደሚገኙ የገለጹት የልዩ ወረዳው ዋና አስተዳዳሪና የልማት ማህበሩ የቦርድ ሰብሳቢ ኢንጂነር ሀብታሙ በላይነህ የመዋቅር ጥያቄ ምላሽ ማግኘትን ተከትሎ በልዩ ወረዳው በርካታ የልማት ስራዎች እየተሰሩ እንደሚገኝ ተናግረዋል። ልማት ማህበሩን ለማጠናከርም በአዲስ አበባ ሐዋሳና ሀደሮ ከተሞች ተወላጆችን የማሰባሰብና ቅርንጫፍ ጽህፈት ቤቶችን የመክፈት ሥራ መሰራቱን የተናገሩት ዋና አስተዳዳሪው በዋና ጽህፈት ቤት ሙዱላ ከተማም የልዩ ወረዳውን የመንግስት ሠራተኞች አባል በማድረግ መዋጮ እንዲያዋጡና አርሶ አደሩም ከዓመታዊ ግብሩ ላይ ለልማት ማኅበሩ አንድ መቶ ብር ገቢ እንዲያደርግ እየተሰራ ነው ብለዋል። ይህ ልማት ማህበር የራሱን እቅድ አለው፣ አላማ አለው፣ ግብ አለው፣ ራዕይ አለው። የሚሰራቸው ቴማቲክ ኤሪያዎች አሉ። ይህም አንደኛ ምንድን ነው በጤና ዘርፍ ላይ በጠምባሮ ማህበረሰብ ላይ ያሉ ችግሮች በጤናው ላይ ያሉ ችግሮችን ለመፍታት ይሰራል። በወጣቱ ዘርፍ ላይ በስራ እድል ፈጠራ ላይ ይሰራል። በግብርና ዘርፍ ላይ ይሰራል። በትምህርት ዘርፍ ላይ ይሰራል። ስለዚህ ይህን ለማስራት ደግሞ ምንድን ነው ይህን ማነሻ ካደረገ በኋላ በተለያዩ አካባቢዎች ጠምባሮ ተወላጆች ባሉባቸው አካባቢዎች ልማት ማህበርን መቋቋም እንዳለብን በቦርድ ከተነጋገረ በኋላ ተጀምሯል ማለት ነው። ስለዚህ ይሄ አንዱ የመጀመሪያ አባላት ማፍራት አባላትን ማደራጀት የመጀመሪያ ስራ ስለሆነ ወደ የልማት ማይበሩን አላማ የልማት ማይበሩ ጎሎች ግቦችን ማነሻ አድርገን የልማት ማይበር በየአካባቢ የመብሰርና የቅርንጫፍ ማይበራትን ማለት ማስተባበሪያ ጽፈቶችን የማቋቋም ስራ እየተሰራ ቆይተዋል ማለት ነው። የልማት ማህበሩ አባላት ርቀት ሳይገድባቸው ለልማት መሰለፍ አለባቸው ያሉት የልዩ ወረዳው ዋና አስተዳዳሪና የልማት ማህበሩ የቦርድ ሰብሳቢ ኢንጂነር ሀብታሙ በላይነህ ከምንም በላይ በየቦታው የተወላጆች አንድነት ወሳኝ መሆኑን ጠቅሰዋል። ከተባበረን፣ ከተደጋግፈን፣ አንድ ከሆነን፣ ሀሳብ ካዋጠን ጠምባሮን ማሳደግ ይቻላል። ልዩ ወረዳ መሆን ብቻ በቂ ወይም ምላሽ ብቻ አይደለም። ልዩ ወረዳ ከወጣን በኋላ ራሳችን በራሳችን ለማስተዳደር ሀብት ያስፈልገናል። ልማት ማስራት ያስፈልገናል። አካባቢን ማሳደግ ያስፈልገናል። ተወዳዳሪ ማድረግ ያስፈልገናል። ስለዚህ ለዚህ ሁሉ ደግሞ እናንተ የኛ አንድነት መተባበር ያስፈልገናል። ርቀት ሳይገድበን በሐሳብም በገንዘብም፣ በተለያየ አይትም ድጋፍ ከእናንተ ያስፈልጋል። ቀጣይ ጠምባሮን ለማሳደግ ሁላቸውም የበኩላችን ድርሻ የበኩላችን ድርሻ እንድትወጡ ጥሬን እያቀረብኩኝ አንድ ሆነን ተባብረን ጠምባሮን እናለማለን። ለተሳታፊዎች መነሻ የውይይት ሰነድ ያቀረቡት የማዕከላዊ ኢትዮጵያ ክልል ህብረት ሥራ ኤጀንሲ ዋና ዳይሬክተርና የብሔረሰቡ ተወላጅ አቶ ተመስገን ጎዴቦ በበኩላቸው ከመድረኩ ገንቢ ግብዓት መገኘቱን ተናግረዋል። አመራሩ ያስተባብራል። የማስተባበር ሚና የሚጫወተው አመራሩ ነው። ግን ደግሞ ባለቤቱ የጠምባሮ ተወላጅ በሙሉ ነው። አንድነት የወረዳ ወይም የልዩ ወረዳ አስተዳደር አይሰራው፣ ወረዳ አመራር አይሰራው፣ ሁላችንም እንስራ። ከአንድነት ውጭ አማራጭ የለም። እውነት ለመናገር አማራጭ የለም። ትክክል ነው። ብዙ ምቹ ሁኔታዎች አሉ። ግን እየነከነ አይደለም። ያልነከነው የስራ ባህላችን ተበላሽቷል። ስብራት ገጥሟል። ቅድሜ እንዳላችሁት በትምህርቱ ብቻ አይደለም፣ በስራ ባህላችንም እኮ ስብራት ገጥሟል። በባህል ብቻ አይደለም። ይሄን ማስተካከል ማረም ያስፈልጋል፣ መወያየት ያስፈልጋል። በለውጡ መንግስት በተገኘው መዋቅር ብቻ መደሰት ሳይሆን በልማትም መድገም ይገባል ያሉት ያነጋገርናቸው ናቸው። የመድረኩ ተሳታፊዎች የልዩ ወረዳውን ተወላጆች አንድነት በማጠናከር ለልማት ማህበሩ የሚጠበቅባቸውን ኃላፊነት እንደሚወጡ ተናግረዋል። ትልቁና ዋናው ነገር እዚህ መስራት አለ መገኘትና መመስረት ብቻ ሳይሆን ልማት ማህበሩ በእግሩ መቆም እንዲችል ሌሎችንም ከነ ጋር አብሮ እዚህ ከተማ ላይ ያሉ የጠምባሮ ብሔረሰብ ተወላጆችን በማስተባበር በማሰለፍ በዚህ በማሳተፍ የልኝን አቅም በመጠቀም ሙሉ አቅሜን ሙሉ እውቀቴን በመጠቀም ለልማት ማህበሩ የበኩሌን አስተዋጽኦ ለማድረግ ዝግጁ ነኝ። እኛ አንድ ሆነን ታች ያለውን የእኛንም ቤተሰብ የእኛንም ወላጆች አባቶቻችንን የእኛንም ብሔረሰብ አንድ ማድረግ ስራ መስራት አለብ እዚህ የተጀመረው አሁን እዚህ ተወላጅ በርካታ አለ። አልመጥመውም ። አሁን ብዙዎች እዚህ የሉም። ነገር ግን እነዛን እኛም ቀስቅሰን እንዲገኙ በማድረግ ልማት ማህበሩ ጠንክሮ ልማቱ ደግሞ ከሌሎች አካባቢዎች ጋር፣ ከሌሎች ዞኖች ጋር፣ ከሌሎች ልዩ ወረዳዎች ጋር ተስተካክሎ እንዲሄድ ያቅመን እኔም ትግል አደርጋለሁ። ያልመጡትን እንዲመጡ ቀሰቅሳለሁ። የሚያስፈልገውን ለልማቱ የሚያስፈልጉ ነገሮችን ከደሞዛችንም የምንከፍልክ ቢሆንም አድርጉ የሚባለውን ሁሉ ለማድረግ ዝግጁ ነን። መለያየትን መታገል ያስፈልጋል። አሰባሳቢ አጀንዳ ላይ መሰብሰብ ያስፈልጋል። የጋራ አጀንዳ ላይ መሰብሰብ ያስፈልጋል። የሕዝቡ ጥያቄ የምናበረው የልማትና የመልካም ሰርት ጥያቄ ነው። ሶ የዛ ህዝብ የወል ሀብት መሆን ያለበት አንድነት ነው። ስለዚህ ያን አንድነት ለማጠናከር በየቦታው አሁን እየተከፈቱ ያሉ የቅርንጫፍ ጽሕፈት ቤቶችም በዋናነት በሱ ላይ ነው የሚሰሩት። ሁላችንም የብሔረሰቡ ተወላጆች እንደ ሀገርም አቅጣጫ ስለሆነ የራሳችን ድርሻ እንወጣለን። እንም የራሳችን ድርሻ ይወጣል ለልማት ማህበሩ መጠናከር። በቀረበው ሰነድ ላይም ሰፊ ውይይት ተደርጎ ምላሽና ማብራሪያ ተሰጥቷል። ከመድረኩ ለተነሱ ጥያቄዎችና አስተያየቶች ምላሽ የሰጡት የልዩ ወረዳው ዋና አስተዳዳሪና የልማት ማህበሩ የቦርድ ሰብሳቢ ኢንጂነር ሀብታሙ በላይነህ ከመድረኩ የተሻለ ግብዓት መገኘቱን ተናግረዋል። በመጨረሻም በዱራሚ ከተማና አካባቢው ልማት ማህበሩን የሚያጠናክሩ ኮሚቴዎች ተዋቅረዋል።